ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የምዕመናን መታሰቢያ ድርጅት በኢየሩሳሌምና ሌሎች አስጎብኚ ተቋማት ወደ ቅድስት ሀገር ኢየሩሳሌም የሚልኳቸውን ተጓዦች ቡራኬ በመስጠት ሸኝተዋል። ዝርዝራለን። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የኢየሩሳሌም መታሰቢያ ድርጅትና በሌሎች አስጎብኚዎች ወደ ቅድስት ሀገር ኢየሩሳሌም ለሚሄዱ ተጓዦች ቡራኬ ሰጥተዋል። ቅዱስነታቸው ለተጓዦች ባስተላለፉት መልእክት በቅድስት ሀገር ኢየሩሳሌም የሚገኙ የኢትዮጵያ ገዳማትን ልትጎበኙ ብሎም ልትረዱ ይገባል ብለዋል። ንግደተ ኢየሩሳሌም፣ ወደ ኢየሩሳሌም ሂዳችሁ ጸሎት አድርጋችሁ የቅድስት ሀገርን ተሳልማችሁ በሰላም እንድትመለሱ የሁላችንም ጸሎትም ምኞትም ነው። እና እዛ ያሉት አብያተ ክርስቲያናት ጎብኙ። የራሳችሁን የሆነውን አብያተ ክርስቲያናት፣ የኢትዮጵያ የሆኑትን አብያተ ክርስቲያናት የሚሰጥ ነገር ካላችሁም ለእነሱ እንድሰጡ። ሌሎቹ የራሳቸው አሏቸው። እናንተ ኢትዮጵያውያን ደግሞ ለኢትዮጵያ ቤተ ክርስቲያን ገዳማት ነው ያላችሁን የምትመጸውቱት ነገር ካለ እና ያንን ሁሉ ለገዳማቱ ተስፋ ናቸው። ዋናው ዋናው በዓመት በየዓመቱ ሄዳቸው እዛ መታየቱ ራሱ ትልቅ ክብር ነው ለገዳማቱ እና ለመደኮሳቱ። ዛሉት መደኮሳት እና እግዚአብሔር መልካም ጉዞ ያድርግላችሁ። እግዚአብሔር ሰላማዊ መንገድ አድርጎ ሰላማዊ በሰላም አድርሶ እንዲመልሳችሁ የሁላችንም ጸሎት ነው። ወደ ቅድስት ሀገር ኢየሩሳሌም መንፈሳዊ ተጓዦችን ይዘው ከሚሄዱ ተቋማት መካከል አንዱ የሆነው የኢየሩሳሌም መታሰቢያ ድርጅት ለዘንድሮው የትንሣኤ በዓል አንድ መቶ ሰማንያ ምእመናንን ይዞ እንደሚሄድ ተገልጿል። የኢየሩሳሌም መታሰቢያ ድርጅት መሠረታዊ ከሆኑት ዓላማዎች መካከል አንደኛው የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ትንሣኤን ምክንያት በማድረግ ምእመናን ወደ ቅድስት ሀገር ኢየሩሳሌምና በአካባቢዋ የሚገኙ ታሪካዊና ሃይማኖታዊ ስፍራዎችን እንዲጎበኙና ቅዱሳት መካናትን በመሳለም የበረከት ተሳታፊ እንዲሆኑ ማብቃት ነው። ይህን ዓላማና ተልእኮ ተግባራዊ ለማድረግም ባለፉት 60 ዓመታት ለ57 ጊዜ መንፈሳዊ ጉዞ በማዘጋጀት ከ20 ሺ በላይ የሚሆኑ ምእመናንን ለዚያ ለተቀደሰ ስፍራ እንዲበቁ አድርጓል። ቅዱስ አባታችን የዘንድሮን የ2017 በዓለ ትንሣኤ ምዕመናን በቀራኒው አደባባይ ተገኝተው እንዲያከብሩ ለማድረግ በማስተባበር በዘንድሮ ፕሮግራማችን 180 ምእመናንን በማዘጋጀት ለማጓጓዝ አስፈላጊውን ቅድመ ዝግጅት በማድረግ በመጨረሻው ሰዓት ላይ እንገኛለን። የኢየሩሳሌም መታሰቢያ ድርጅት ምእመናንን ከማጓጓዝ ባለፈ በቅድስት ሀገር ኢየሩሳሌም የኢትዮጵያ ገዳማት ውስጥ ለሚገኙ ወገኖቻችንም ተስፋ መሆን የቻለ ተቋም ነው ተብሏል። በአፍሪካ ውስጥ ኢትዮጵያ ብቻ ናት ኢየሩሳሌም ውስጥ ንብረት ያላት፣ ሰባት ገዳማት ያላት። ተቀናቃኞች አሉ ግብጾች ከነሱ ጋር ከፍተኛ ንትርክና ጭቅጭቅ አለ። ግን የእስራኤል መንግስት ይረዳን ስለነበረ ይደግፈንም ስለነበረ በእውነቱ ሕጋዊ በመሆነ መልክ ነው ይርዳል እና በዛ ያው በአሸናፊነት እስካሁን ድረስ ተነጥቀን የነበረውን ቁልፍ ሁሉ ተረክበናል። የኢየሩሳሌም መታሰቢያ ድርጅት በስድስት አስርት ዓመታት ዕድሜ ውስጥ ለ57 ዓመታት መንፈሳዊ ተጓዦችን ወደ ኢየሩሳሌም ያጓጓዘ አንጋፋ ተቋም ነው።